እግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይ? እኮ አለ እንዴ? ልመለስልህ እኮ ነው አዳምጠኛ፣ እሺ። ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 15 ቁጥር 18 እንደዚህ ይላል፣ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህች ምለት ላይ ቤተክርስቲያን እሰራለሁ። የገሃነም ደጅ ደጃችን አይችሏትም። ይላል ጨረሽ። እንደ የለም እኮ እያልክ ነበር። እኔም እልሃለሁ አንተ ቢስለስና አይዋ፣ እዛው ክርስቲያን ቤት ጋር ነበር። የለም እኮ እሱ፣ አንቲ እያነበብክልኝ እኮ ነው። እኔም እልሃለሁ አንተ ቢስ፣ እራሱ ኢየሱስ ክርስቶስ እኮ እንደዚህ አለው እኮ፣ ታወቃለህ። ስለ ቤተክርስቲያን፣ ስለ ቤተ አምልኮ አይደለም ጥያቄ ክርስቲያን ሁኑ ብሎ አዟል ወይ ነው ጥያቄ። ጌታ ሰው ቤተ ክርስቲያን ይሰራሉ። የገሃነም ደሻትም አይችሏትም ማለት ምን ማለት ነው? ምን ማለት ነው ወደሚለው እንመጣለን። ክርስቲያን ሁኑ የሚለው ትእዛዝ የት ነው አሁን ጥያቄ? እሺ፣ ማስረጃ ትንቢተ ኤርሚያስ ምዕራፍ አንድ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይሁድ ስላልሰራህ በሆድ ሳልሰራህ አውቀሃለሁ ከማኅፀንም ሳትወጣ ቀድሻለሁ ለአህዛብም ነቢይ አድርገሃለሁ፣ ይላል። ቀጣይ ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ብትወደኝስ ትእዛዜን ጠብቁ ይላል። እንደዚህ ማለት ምን ማለት ነው? ከእኔ መንፈስ የትም እንዳትሄዱ እኔ ፈጣሪያችሁ ነኝ፣ እኔ ነኝ የፈጠርኩላችሁ። ሙችላችኋለሁ ገባ ሰማይና ምድርን ራሱ እሱ እንደፈጠራት ይናገራል። ራእይ ኦሪት ዘፍጥረት ምዕራፍ አንድ ማለት ምዕራፍ አንድ እስከ ሰላሳ ገልጠ አለቀ ነው ማለት ነው። እዚህ መጽሐፍ ቅዱስ አንድ ገልጦ የማያውቀው ላይ ይገባል። በምንም እንደዚህ። አዎ እንደዚህ እንደዚህ ነው መጽሐፍ ቅዱስን ገልጦ ያ ነው ክርስቶስ። በክርስቶስ ስለማመን ክርስቶስን ስለመከተል እሱ አይደለም ጥያቄ ተፈጫላረን ስለ ሃይማኖት ነው ጥያቄ፣ ስለግለሰብ አይደለም። የእግዚአብሔር ክርስቲያን ሆኖ ብሎ ያዘዘበት ቦታ አለው ወይ ብለንስና የትኛውም ቦታ ላይ የለም። ቤተክርስቲያን ሰራ አለው ማለት ክርስቲያን ነው አይደለም። ስለ ቤተ አምልኮ አይደለም ጥያቄ፣ ስለ ቤተ አምልኮ አይደለም፣ ስለ ሃይማኖት። ክርስቶስን የሚያምን አሁን ተፈርዶበታል የሚልሽ ምንድን ነው ትርጉሙ? በእግዚአብሔር ቃል ነው የተነገረው? መቼ ምስ እኔ እኔ የመጨረሻ ጥያቄ ልጠይቅና እንትን የአላህ እጆች ሁለቱም ቀኛቸው የሚለውን ነው መልስ እ ብዙ እንት ነው የውጮችን ቪዲዮ አይቼ ነበርና፣ ሁሉም አምኖበታል። እንደዚህ ጥያቄዎች የምጠይቁ ልጆች ስለ እስልምና የሰማችሁትን የምጠይቁ ልጆች ተባረኩላለሁ፣ አመሰግናለሁ። ለምን ጠይቃችሁ ብ አንቆጣም፣ እንዳውም ደስ ነው የሚለኝ። መታችሁ እዚያ የተነገረ የምትሰማቸውን ሁሉ ስለ እስልምና ማንኛውም ሰው በነፃነት መጠየቅ ይችላል። ማንም ሰው ማክክል አላህ ስብሐነወተዓላ ሁለት እጆች አሉት ሲባል ጊዜ ምን ማለት ነው ወኪልታ ወኪልታየዳሁ የሚን ይላል ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ሁለቱም እጆቹ ቀኞች ናቸው ላይ የተናገሩበት ቦታ አለ ታቸ ታዲያ ምን ማለት ነው ሁለቱም እጆቹ እንደዚህ ቀኝ ናቸው እንጂ ግራ የለውም በሚል ተራርተቦታ ለሰል